ካላከበርክ ድምፅ አልሆንም ለማንም። ለምን አም ብለድ ያንተ ደም ነኝ እኔ ካላከበርከኝ ለማንም ድምፅ አልሆንም። እኔ መጀመሪያ አክብረኝ። ጎጃም ጎንደር ስትል በአማራ ይጠቃለላል። ግን እኔ ጎንደሬ ነኝ ብዬ ማሜ ስትጣላ ነው ጎንደሬ ብላም ብያላቅ ብዬ አላቅ ህብረተሰብ ማክበራ ንችና እንደ ቲማቲም የምትገዛው አይደለም። ማንነትህን የምትገዛው ግሮሰሪ ሂዳ አይደለም ወይም የስድስት ወር የምትጨውለት እና ሁለት ወር የምጨውለት ማንነት አይደለም። ለአማራ ህብረተሰብ ስትቆም የአማራ ማንነት ዛሬ አይደለም የጀመረው እዝቤ ሎንግ ታይም የቆየ ነው። ግን እንዳንተ ብሬክ እየወሰድክ የምትመጣው የምጮ አይነት ድምፅ የምትሆነው አይደለም። ድምፅ ስትሆን ሁሌ ነው ድምፅ የምትሆነ ትናገር ከልቤ ነው። ስትመጣ ግን ፍራቻ የለብኝም። ለዚህ ደግሞ ቲክታክ ደንቁ ለማናባ ነው ወጥቼ ኤክስፕሌን ማድረገው። ወደር አንድ ነገር ልንገርሽ፣ ማየጀርዬ ጃፒን ፈርታችኋት ነው? ጆከርን ማሜን ፈርታችኋት ነው? ፈርተውኝ አይደለም፣ ፈርተውኝ አይደለም። ማንነት ስላለኝ ያከብሩኛል። በቃ ማንነት ስላለኝ ስለተነካው ግን አይሰድቡኝም። መስደብ ከቻለ እኮ ቤቱን ከብቶ መስደብ ይችላል። ግን ማሚዬ፣ ቆይ አንዴ ልንገርሽ፣ አንዴ ልንገርሽ። እኔ መቼም ንልየራስን ሰው ስለ ነግታችሁኝ ነግታችኛል ንልንገርሽ ስሚኛ፣ እኔ መቼም በእንደዚህ ዐይነት ጉዳይስ ኢንቮልቭ አድርጌ እንደማለት ታውቂያለሽ፣ ይሄን ነገር እኔ ግን ይኸውልሽ፣ ሰው ሁሉ በየት እንደሚሄድ ታውቂያለሽ። አንድን ሰውን ተከትሎ ነው የሚሄደው የሆነ ሰው ነከምን ሲሰጣቸው በቃ በዛ ተያይዘው ሁሉንም ኢንቮልቭ በቃ እንደዚህ፣ ቅጣቱ ምንም ማንም ጥፋተኛ እንደዚህ እንደዚህ እያሉ ያወራሉ። እንዴ እኛ እናውቃለን፣ ማሚያ አማራ እንደሆነች ሁላችንም እናውቃለን። ምንምወንደሬናቢሬና ጀ ቢሆን እኮ አንቺ በተወለድሽበት ባደግሽበት አማራ የሆነ እህትሽ ወንድምሽ እየገፋሽ እየሰደብሽ እናንተ አማራላችሁ ምርታው ብንሆን ስራዊ ወስ ቢግ ዲል ምንድነው አይደሉም እንዴ መስሚ ነው ሰሚኛ አንቺ አንቺ አንድን ሰው ስለወደድሽ ማድነቅ ትችያለሽ። ያንን ሰው ፌመስም ሆን ትችያለሽ እንደፈለግሽ ያንን ሰው ማድነቅ ትችያለሽ። ነው ማረዋል ማሚ የሚጠላለ ያንኛው ወገን ወሬቨር በአንድ ሰው እኮ ማለት ነው። እኔ ስለ ኤርትራ ብትጠይቂኝ ኤርትራ ምን እንደሆነች አላውቃትም። ስለ እውነት ነው ማወራሽ። ዘር ሊኖርብሽ እኮ ይችላል፣ ግን እኛ ተወልደን ያደግነው ጎንደር ነው። ጎንደርን ነው የምናውቃት። ዛሴት ግን ኤርትራ ነሽ ብለሽ ስትይኝ ኤርትራን አልጣራም። ዘር አለብሽ በቃ ልትክጂው እኮ ግን፣ እዚህ ጋር መጣሽ አንቼ ኤርትራ ነኝ ስትይ እንዳዳመጥሽ አልችልም። እኔ ባለብኝ ልሂድ እችላለሁ። ወሬ በል እንጂ እዚህ ጋ መጣሽ። ማሜ ኤርትራ ናት፣ የማላቃትን ኤርትራ ልታሳመኚኝ ከፈለግሽ ደግሞ ደሞ እኔ ደግሞ ማሳመንሽ በቃ ዳሴ እኔም እኮ ዛሬ አለኝ። ማሚዬ ግን እኔ አሁን ብጠሪልኝ ብትይ አዲስ አበባ ልጅ ነው የሚልሽ አይደል ላይክ አንቺ ጎንደር እንደተወለድሽው አንቺ ጎንደር ስለ ጎንደር ነው። አባቴ ተወልዶ ያደገው ጎንደር ላይ፣ እኔም እናቴም አባቴም አያቴም ያደጉበት አዲስ አበባ ላይ ነው። ይኸውልሽ እንደም ግን አያትሽ የምትጨምሩት የምትቀንሱት የለም። ግን እኔ ተወልጄ አባቴ ተወልዶ ያደገ ነገርኩሽ። ስትጠየቅ አባቱ ኤርትራ ላይ ከተወለደ እኔ ማላውቃትን ኤርትራ ከጠራሽ ዳስ ማይ ብለርቱ ልክድልሽ አልፈልግም። ያው ያው ኤርትራ ምን እኔ ስለ ኤርትራ ብትጠይቂኝ ጆሮዬን ብቆርጨው አላውቅም፣ ስለየ አታውቂም። እሱን እኮ ነው የምልሽ ማሚዬ። ግን ደግሞ በመጥፎ ከመጣች ደግሞ ዛስ፣ እኔ እንደሌሎቹ እፈራለሁ ምናምን የምላችሁ እንዳይመስላችሁ። ኤርትራ ደሜ እኮ ነው፣ ደሜ ነው። እኔ ግን ያደግኩት ጎንደር ላይ ነው። ሲቀጥል አባቴ ትምህርት ያደገው ጎንደር ላይ ነው እያልኩሽ ያለኩ ዩአር ዲዲአር ነሽ ዲዲ ስትመጪ እኔ ኢትዮጵያዊ ነኝ። ልጆች የተወለዱ ከትግራይና ከኦሮሞ ነው። ምንም ልት አችልም። ዛት ሚስ ኢትዮጵያዊ ነኝ። ያው ማሚ አንዴ ቆይ እኔ ጋይስ ግን ጀሪ ልንገርሽ። አንቺ በዋናው እትብትሽ የተቀበረበት ቦታ ላይ የተወለድሽ ሰው ማንም ዲቃላ መጦ ማለት ነው። ስለወደዱት ብቻ ስለወደ ማድነቅ እኮ ይቻላል። ግን ማንነትሽን መካድ አቺም የራሳቸውን ማንነት ክደው ያሉትን ሰዎች ስለወደድሻቸው ብቻ እነዛ ናቸው ብለሽ አንቺን እየረገጡሽ እንደዚህ እንደ ጭቃ እየረገጡሽ በማንነትሽ ግን መጣው ለእንትና ጩቤ ምናምን አንድ ሰው ማለት ነው፣ የአዲስ አበባ ልጅ ነኝ ካለ እኮ ብሄራለሁ። ማንነት አለው። ማንነቱ ሊሆን ይችላል ኤርትራ ሊሆን ይችላል ትግሬ ሊሆን ይችላል ኦሮሞ ሊሆን ይችላል፣ የአዲስ አበባ ልጅ ነው። ለምን በለኝ፣ አዲስ አበባ ላይ ስለተወለደ። እኔ ደግሞ እናትና አባቴ የተወለዱት ጎንደር ላይ ነው፣ እትብታቸው የተቀበረው እኔም ዘሴም የጎንደር አንዴ ጀሪ በናት እናት አባቴ እናቴ ጎጃሜ ነች። አባቴ ጎንደሬ ነው። ጎንደር ላይ ተወልዶ ነው ያደገው። እኔም የተወለድኩት ጎንደሬ ነው ካልኩሽ ማመን አለብሽ። በአባቱ ኤርትራዊ ነው ካልሽ። ኤርትራዊነትን እቀበላለሁ፣ ግን እኔ ኤርትራን አላውቃትም። ግን ደግሞ ስለ ኤርትራ ስትመጪ እቀበልሻለሁ። ዳስ ማይ ብለድ እኔ አላቅም፣ ግራምባን አላውቀውም። እኔ አያቴን አላቅም። ከተወለ የለም ይዝናላይክ በህይወት የለም። አዲስ አበባ ላይ ስትሄጅ ስላሴ ቤተ ክርስቲያን ነው የሞተው የኔ አያት ማለት ነው። ኤርትራዊ ነው ብለሽ ካልሽ ግን እቀበላለሁ። ግን አባትና እኔ የተወለድኩት ጎንደር ላይ ነው። ጎንደርን ነው እማቀሆነ። ዳሴት አማራ አደለሽም ካልሽ ድምፅ እንዴት ሆንሻለሁ? ኤርትራዊ ነሽ ካልሽ እኔ ድምፅ ሆኖ ለኤርትራ ነው። ለአማራ መሆን አልችልም። ዳሴት ኤርትራዊ ነሽ ካልሽ ማለት ነው። እዚህ መጣሽ፣ እኔ ልታስፈራሪኝ ካሰብሽ እኔ ጎንደር ላይ ነው የተወለድኩ ብቃቱ ድፍረቱ አለኝ ፊትሽን ነው መቀማውኒ ፍራሪ በባልለኝ ባይዘወይ፣ በጣም ብዙ ከሄድን እኮ ማርያምን ነው የምላችሁ። የሰው ዘር እኮ ቢቆጠር ጋይስ በጣም ብዙ ነው። ባይዘወይ እኮ እኔ ቆይቴዱ እኮ እኛ ጎጃሜም ነን እኮ። ባይዘወይ አስወጥ ጋዲ ከሄድን ማርያምን ነው የምላችሁ። ታፍ ታፍ ጎጃሜ እና ጎንደር የሚለው ነው ነው ነው የምልሽ። ዘር ከተቆረ- ከተቆጠረ በጣም ብዙ ነን ነው የምልሽ አማራ በአማራም ሰር ቢሆንም ብዙ አንድ ነገር። ኤርትራዊ ከሆንኩኝ ደም ፖሽ ሚ እኔ ድምፅ እንደሆነልሽ፣ ድምፅ እንደሆን ከፈለሽ ለኤርትራ ነው ድምፅ የምሆነው። እኔ ፍራቻ የሚባል የለኝም። ክርስቶስ እንደሆነልሽ በጣም ተከብሬ እናንተ ስድብ ነው ያተረፋችሁት። ሌላ ምን አላችሁ? አሁን አንድ ጃፒና ጆከር ማሜን ትፈሯት አላችሁ አትበሉ። ፈርተውኝ አይደለም። መሳደብ ከፈለጉ ገብተው መሳደብ ይችላሉ። ግን አንዳንዴ ማለት ነው እንደናንተ ደደብ የሆነ ሰው ድድብናን ጥግ ድረስ ይሄዳል። ማንነትን የሚያውቅ ደግሞ ማንነት አለው። እኔ ለአስረዳሽም አይጠበቅብኝም። ምን አባሽ ያገባኛል? አማራ ብሆን፣ ኤርትራ ብሆን፣ ጎንደር ብሆን ምንም ማተርፎ፣ እዚህ ቲክታክ ላይ ምንም ስድብ ብቻ። ዛሴ እኛ እኮ በለንበርንበት ሰዓት ማሚላ ብና በማንነትሽ መገፋት በእኛ ጄኔሬሽን ይኸውልሽ

ይሄን ነው የምነግርህ። ማንኛውም አረ ጀሪ በእናትሽ አንዴ ጀሪ አንዴ ደሞ አለብሽ ካልከኝ፣ ኦፍኮርስ ደሞ አለብኝ። ልሞት ነው እንዴ? እና ያለብኝ ምንድን ነው ዳስ ማይ ግራፕ ደሞ አለብኝ። እኔ ግራምፓይን አላውቀውም። በህይወት ግን ይሄ አዲስ አበባ ላይ ስላሴ የሚባል ቤተክርስቲያን ነው የተቀበረው። ሂድና እየው፣ ታሪክ ሰርቷል። በደንብ አድርጎ ማለት ነው ሂደ ማየት ትችላለህ እነግር አለው። ገብርኤል ቤተክርስቲያን ሄደ እይ፣ እዚህ ጋር መጣ ድዳፍ ከፈለክ ላዳምጣ። አንችልም ፍራቻ የሚባል የለኝም እኔ እና አያቴን እንድክድል ነው እንዲ ያሰብከው አባቴ የራሱ? ያን የተወለድከው ኤርትራ ነው ጎንደር ነው ስለው፣ እኔ ጎንደር ነው የተወለድከው ኤርትራን አላውቅም፣ ግን በአያታችን ኤርትራ አለብን። ልትሞቹ ነው እንዴ አለብን፣ ምን አባታችሁ ነው የምታመጡት? እኔ የተወለድኩት ጎንደር ላይ ነው። አባቴ ጻያ እንዴ አባቴ የተወለደው ጎንደር ላይ ነው፣ ወደድክም ጠላም። በእናቴ ሰመጣ ደግሞ ጎጃም ያለብኝ ምን አባት አመጣለክ በአባቴ እናት ስትሄድ ደግሞ ጎጃም ያለ ዳሴ ፒ ስመጣ ግን እኔ ያደኩ ጎንደር ላይ ነው። ፍራቻ ሚባል የለኝም። ሁሉ ሚክስ ነኝ እኔ። ስመጣን በረክካለሁ። እኔ ማላቃትን የአዲስ አበባ ልጅ ጎጃምን ብጠይቀው አያውቅም። ጎጃምን ብጠይቀው የአዲስ አበባ ልጅ አያውቅም። ግን እኮ አለበት አለበት። እኔ አዲስ አበባ ልጅ ነኝ ይላል እኔም ደግሞ የጎንደር ልጅ ነኝ። አፍሬ እኮ አይደለም፣ በኤርትራነቴ አፍሬ አይደለም። ግን አላቃትማ የማላቃትን ስመጣ ግን ስመጣ ግን አሁንም ድምፅ ነኝ ለኤርትራ ቢኮዝ ደሞ አለብኝ። ዛሴት ይሄ እነሱ ፈርተው ምናምን ይሄ ማንነታቸውን ደብቀው እዚህ ጋር ለሚያወሩት አይደለም። አላቃትም፣ አሁንም ብትጠይቀኝ አላቃትም። ኤርትራ ግን ደግሞ ስመጣ ድምፅ ነኝ አሁንም ዳሴት እኔ ግን ጎንደሬ ነኝ፣ አማራ ነኝ። ስለማላቃት ማለት ነው። በአያቴ ስመጣ አለብኝ። ልትሞት ነው እንዴ? አባቴን ብጠይቀው ኤርትራ ነ ብትለው፣ አዎ ነኝ አይልም። ለምን አያቃትም። ኤርትራ ና አያቃትም። ጎንደሬ ነው በቃ። ተወልዶ ያደገው ጎንደር ላይ ነው። ግን ደግሞ ኤርትራ አለብ ስትለው፣ በአባቴ አለብኝ፣ ግን አላቃትም ነው የሚለው። በኤርትራ ስመጣ ግን አሙዛ ዳሴት እኔ ደግሞ ከዛ ሲቀጥል ኢትዮጵያዊ ነኝ። ልጆቼ ከኤርትራ ከኦሮሞ ነው የተወለዱት። በአባታቸው ኦሮሞ ናቸው። በአባቱ እናት ስትሄድ ትግራዊ ነው። ተዋልደናል እዚህ ጋር መጠጠላቻን ስታፈራ በአናት ነው ምተክለ እኔ ብሔር ብሔረሰቦች ነኝ። እኔ ህዝብ ልጅ ነኝ። እኔም ከፖለቲካ አውጡኝ። ፖለቲካ የለብኝም። ምን ድምፅ ውኛ ያላቅም አለም የሆነ ስቶሪ ላይ ምናምን ለጥፌ ይሆናል። አሳዝነውኝ ሲሞቱ አሟሟታቸው ምናምን ግን እንደዚህ ቁጭ ብዬ ስለ ፖለቲካ ማውራ ሴት አይደለሁም። ማሜ ማሜ ብትል እኔ ሳወራ ሰምተኝ አታውቅም ስለ ፖለቲካ። የማንም ጥላቻ የለኝም፣ ላይክ ዘር ስላለብኝ ስለሌለብኝ አይደለም። እኔ ያደኩት ከህዝብ ጋር ነው። ለምን በላይ ትግራዊን ትሆ ኤርትራን ትሆ የአሩሲ ኦሮሞዎች የአሩሲ ኦሮሞች የአዲስ አበባ ልጆች ማለት ነው። መንገድ ስራ የቻይና መንገድ ስራ መንገድ እየሰሩ እኛ ቤት ነው ተከራይተው የሚኖሩ ነበር። የኦሮሞ ልጆች ማለት ነው እኔ ያደቁት ፍቅርን ነው የሰበኩኝ ፍቅርን ነው። ማንነቴ ስመጣ አማራ ነኝ፣ ጎንደሬ ነኝ። ዛሬ ግን ጥላቻ የለኝም። ስለ ፖለቲካ አውሪ ብትሉኝ ጆሮዬን ብቆርጠው አላቅም። ግን ጣ ረግጦ ረግጧለሁ። ማን ነው ጠያቂው ለእኔ? ሁአዩ ፈርስፎ ስለእኔ የምጠይቁኝ፣ ሀዘን አይታይበትም። ሀዘን ቤት ማሜ ጡት ይቆረጥ ልጆቿን ይቀማት እያልሽን እኔ ድምፅ አልሆንም። ጃፒ ተናግሯል። ማሜ ሳትነኳት አትነካም አለ። ለምንድ ነው ስለነካ አፌ ሶሪ፣ አፌ ባድ። ለልጅቷ እንደ እሷ እንደ ሴት አስባለሁ። እንደናንተ ግን አልሰማችሁም። እንደናንተ እንደ ናንተ አልሰማም ልጆችን ስለሰደባችሁ አባቴን ስለረገጣችሁ እናቴን ስለሰደባችሁ፣ ዛሴት ፈርስት ኦፍ ኦል አክብሩ፣ የራሳችሁን ሰው አክብሩ። አዘኝዶ ዘደይ እኛ የእናንተ ነን፣ በቃ ደማችሁ ነን። ኤርትራም ሲነካ ደስ አይለኝም፣ ጎንደርም ሲነካ ደስ አይለኝም፣ ትግራም ሲነካ ደስ አይለኝም፣ ኦሮሞም ሲነካ ደስ አይለኝም። ዛሚስ ኢትዮጵያዊ ነኝ። አትንቁ። የራስን እንዲከበር የሰውን ማክበር አለብህ። በማንነት ስመጣ እኔ አማራ ነኝ ታሴት ይህ ላሽ ለጠልጥልህ አማራ እንዳነካለ ዘር አለብኛ የወለድኩት ልጆቼን እኔ ከሌላ ብሄር ነው ያ ማለት፣ ሌላ ሰውም ሲነካ ደስ አይለኝም። እኔ ማቀው ወይም ብሔረሰብ በፍቅር ነው ታሴት መጠጥላቻን ስታፈራ፣ የራስህን አክብር ያንተ እንዲከበር ነው። ማሜ ጎንደሬ ናት ሌሎችን ትጠላለች? አልጠላም። ከጥሩ ኦሮሞ መጥፎ ኦሮሞ አለ፣ ከጥሩ አማራ መጥፎ አማራ አለ፣ ከጥሩ ትግራይ ጥሩ ትግራይ አለ፣ ከጥሩ ኤርትራዊ መጥፎ ኤርትራዊ አለ። ዳሚስ ሁላችንም ኢትዮጵያዊ ነን። ፍቅር ነው መሳብ ከእኔ ልጄን እየዘቀዘቅ አማራ ነሽ ብትለኝ ጭንቄ ነው። ምነው እና አክብሩ አክብሩ ራሳችሁ። እኔ ደግሞ ኤ ላይክ የበታችነት ስሜት ያለኝ ሴት አደለውም። እኔ ወጥቼ ለማንም ደግሞ ገፍቻ አለው ምል ሴትም አይደለውም። ገፍተ ለምን ባናት አትተክለኝም? ዋዘ በነፊት ዋዝ ክሬዲት እና ምንም ክሬዲት የላችሁም። ምንም በነፊት የላችሁም። እዚህ ቲክታክ ላይ ያላችሁ ኢትዮጵያ ያለ ማህበረሰብ አፌባድ አሴሶሪ በቀን ሁለቴ ነው ሊበሉ ይችላሉ። አንዴም ሊበላ ይችላል። ከዚህ ጋር አራቴ ነው የምትበሉት። እኔ ቲክታክ ላይ ያለ ማህበረሰብ ነው የምናገረው እንጂ ኢትዮጵያ ያለ ማህበረሰብ አይደለም። ለህብረተሰብ ካሰብክ ማክበር አለብኝ። እኛ ያደግን ከህብረተሰብ ጥላቻን አትታስሮ በቃ። እኔ ስመጣ ማሜ ኤርትራን ያስትል በአያቴ ሊሆን ይችላል እኔ አያቴን ፊቱን አይቼው አላውቅም። በህይወትም የለም ነፍስ ይማር። ግን ስንመጣ አባቴን ብጠይቀው ኤርትራን ታቃለብ ተቃቅም ጎንደር ላይ ተወልዶ ነው ያደገ የእኔ አባት። እናቴን ስጠይቃት ጎንደር ላይ ነው የተወለደችው፣ ግን ጎጃሜ ነች። ሲቀጥል በአባቷ ጎጃሜ ነች። ሲቀጥልስ እኛ እናቅም። እኛ የተወለድነው ጎንደር ላይ ነው ቀበሌ 15 ሲቀጥል አዘዞ ነው ያደግነው። ኤርትራን ብጠይቀኝ እኔ አላቃትም። ግን ስለ ኤርትራ ደግሞ ዛስ ማይ ግራንፓ ፕሌይስ ትላለህ ሂ ያት አለሁ። ግን እዚህ ጋር ቁጭ ብለህ ብታወራ ለዳምጣ አልችልም። ሙዚቃው ይከፈታል እንሰማዋለን። ያ ማለት ማንነታችን ነው። ግን ቁጭ ብለህ እኛ ሀዘናችን እንዳታዘን ስትሉ ሀዘን ያልገባበት ቦታ የለም። ዶን ላይክ ጊቭ ስፔሻል ዩ ሳፍ ራሳችሁን እንደ ስፔሻል አትሰቡት። ብዙ ቤት ተንኳኩቷል። ብዙ ቤት እናት አባት ሙቷል። ብዙ ቤት ህፃናት ሙቷል። ብዙ ቤት ህፃናት ተደፍሯል። ዛሴት ራሳችሁን እንደ ስፔሻል አትዩ። እኛ ሲቀጥል ኢትዮጵያዊ ነን። ማንነታችን ምንድን ነው? በአባት ስመጣ በእናት ስመጣ አለብህ በቅ ሁላችንም አለብን። ወይ ባልሽ ኦሮሞ ነው፣ ወይ ባልሽ ትግሬ ነው፣ ወይ ባልሽ አማራ ነው፣ ወይ ባልሽ ኤርትራዊ ነው። ዳሴት ረስፔክት ቲክታክ ላይ ምንድነው? ጥላቻ ብቻ ጥላቻ። እኔ ማለት ነው እን ኤርትራዊ ነሽ ብትሉኝ እችን ያህል ቅንጣት አይ አይሰማኝም ቢኮዝ የቲክታክ ማህበረሰብ አልተማረም ጥላቻን ብቻ የሚሰብቃችሁ ጋይስ አሁንም ክብር የለኝም እነማን ናችሁ እኛ ገብተን ስለማንነታችን ማንነታችን እንድንነግራችሁ የምትፈልጉ ዋይ ዩ ላይክ ፑሽ የምታረጉ ሰዎች እንዲሳደቡ ኦ ጃፒ ስለምትፈራት ነው ማሜን ማሰር ማለት ፈርቶኝ አይደለም ከፈለገ ከአንድ ቤት እንክፈት ስደበኝ ሴ ጆከር ክፈትና ስደበኝ። እኔ ከማንም የበለጥኩ አይደለው። ቢሰድቡኝ የራሱን መልስ አልሰጠው። ለምንድን ነው የማልሰጠው? ማንነቴ በጣም ኮንፊደንስ አለኝ። ለምንድን ነው የኤርትራ ጥላቻ የለብኝም። አላቃትም የኤርትራን ጎንደር ነው የተወለድኩት ካልኩሽ ማመን አለበሽ። ዳሴት እኔ ማን እንደምጽፉ ማላ የምልኝ እያነበኩ አይደለም ጋይ እና ይሄ ነው ብትይኝ፣ እኔ ጎንደር ላይ ነው የተወለድኩ። አባቴን ብጠይቀው ጎንደር ነው የተወለደ። ዳሴት ነው የምነግራችሁ። ግን ቆጭ ብላችሁ ማሜ ኤርትራናት ብትይኝ የሚያሳፍር ህብረተሰብ አይደለም። ኢትስ ኦኬ ዩ ደሞ አለብኝ አዳመጨኝ እምልሽ በአትሊስት በጓሮ አልገባውም። ኦሮሞ ው እኔ ጎንደሬ ነኝ አላልኩም። ትግራዊ ው እኔ ጎንደሬ ነኝ አላልኩም ብሔር ብሔረሰቦች አሉ። ደማችን ላይ ደማችን ላይ አሉ ብሔር ብሔረሰቦች። አልካልኩሽም እኮ እኔ ግን አላውቃትም ስለምጠይቂ ነገር አላውቅም። እኔ ዛሬስ አላውቅም። አዲስ አበባ ልጅ የአዲስ አበባ ልጅ ነው የሚለው ስለማያውቀው ነገር ብታይ የአዲስ አበባ ልጅ የአዲስ አበባ ልጅ ነኝ የሚለው ጎንደርን አሁን አባቱ ጎንደሬ ሊሆን እኮ ይችላል፣ ግን እሱ የተወለደው አዲስ አበባ ነው። እኔ አዲስ አባ ልጅ ነኝ ይላል። በቃ አያውቃትማ ጎንደርን። ለዛ ነው በቃ ዩኒ ቱ አንደርስታንድ ያ ማለት ጥላች አይደለም። በቃ የሚያውቃት አዲስ አበባ ነው። እዚህ መጣ። ስትመጣ ግን እኔ ፈራቻ የለብኝም። ተወልጄ ያደኩት ጎንደር ነው ዳሴት

ዳግማዊ ሲሳይ ደግሞ ጎንደር ላይ ተመረ ያለ ሄዳ ጠይቄ፣ እኔ ፍራቻ ጥግ ድረስ የለብኝም አይደለም። ሀአንድ ቀበሌ አንድ አይደለም ቀበሌ አስራ ዘጠኝ ነው እኔ ተወለድኩት። እኔ የተወለድኩት ቀበሌ አስራ አምስት ነው፣ ያደግኩት ቀበሌ አስራ ዘጠኝ ነው። ከአካባቢ እስከ ቀበሌ ነው ምነግር። ሂደች ጠይቂ እኔ ፍራቻ የሚባል ፍቅር ማሜ ብለሽ ብጠይቄ እኔ ሰፈሬ ልጆች ማለት ነው ጥግ ድረስ ነው የሚወዱኝ። እዚህ ጋር ይጽፋሉ ሽርሙጥናና አናላቅ አገር ሰፈርን ያስመረርኩ አይደለም፣ በፍቅር እንደወደዱኝ ነው የወጣሁት። እኔ ይለሽ ጠይቂ። እኔ እኮ ደብቄ እኮ አይደለም የወጣሁት። ግን ጥላቻን አታፍሩ። በ ጥላቻን ስታፈሩ የራሳችሁን ሰው ስትገፉ ጥሩ አይደለም። በ እኔ በኮንፊደንስ ነው የምነግርሽ አንድ ሰው ድምጽ ካልሆነ አልሆነም፣ በቃ ካልሆነ ፑሽ አርገሾ አይደለም የሚሆነው። እንደ ህዝብ ይመለከተናል፣ እንደ ማንነት ይመለከተናል። የሞተው ሰው ያሳዝናል። ዛሴት ማንነት ግዴታ አለብን በ ያን ነው እንጂ በፍቅር ነው ሰውን የምትገዙት እንጂ ዱዚስ ዱዛ ዱዚስ በማለት አይደለም። እናንተ ህይወትን እየመራችሁ ነው። አዝ እንደ ስር አሰብኩኝ